እና አሁን እኔ ይገርመኛል እግር ማጠብ እንደ ፍቅር ሚዲያ ላይ ይወራል። እግሩ ናጥቧል ምግር ስናት ቢግ እኔ የቀዳሚ ነገር ላጥብ ይችላል። ክብሩ ለእኔ ነው። ሴት ድሞ ወደ ቤቷ ስትገባ ውጪ ከነበረው በላይ ለሌላ ድካም ነው የምትገባው። እዚ ጋር ልጅ አለ እዚ ጋ ሰራተኛ እዚ ጋው ነገር ማጽዳት፣ ራት ማቅረብ ምናምን። አንተም ባለቤትን እንዳትነኪኝ። አንተ በፈለክ ቀን የምትነካው ገላይ የለም። በፈለክ ቀን አትንኪኝ የምትለው ገላ ያንተ ገላ የሚስት ገላል የሚስት ገላ ያንተ ገላ ቆረቡት የቆረቡት ትልቅ እናቶች የልጆቻቸውን ትዳር አፋተዋል። ትትልቅ የምትላቸው ሰው ሚስታገባ ማለት ጓደኛ አያስፈልግም ማለት አይደለም። ፖይንቱ ግን በምን መንገድ ነው የሚያስፈልጉ፣ በምን መጠን ነው። ምን መሰለ ከሰባቱ ዘርፎች አንዱ እንግዲህ ሶሻል ላይፍ ነው። ሚስታገባ ማለት ጓደኛ አያስፈልግም ማለት አይደለም። ፖይንቱ ግን በምን መንገድ ነው የሚያስፈልጉ፣ በምን መጠን ነው። አሁን አንዳንድ ሰው ምን ያደርጋል፣ አብዝቶ ወደ ቤቱ ያስገባል። አንዳንዱ ደግሞ አብዝቶ አስቶ ብቻውን ይኖር ነው። ኮንዶሚኒየም ቤት ውስጥ እኮ ጓደኛ አያስፈልግም ጎረቤት አያስፈልግም ብሎ ሲዝት የነበረ ሰው ከሰራተኛ ጋር ቤቱ ተቃጥሎበት ጎረቤት ነው ሰብሮ መጥቶ ልጆቹን አዝኖ ሆስፒታል ያደረሰለት። እና ሶሻል ላይፍ በጣም ኢምፖርታንት ነገር ነው። ሰው በህይወት ያስፈልጋል። ጥያቄ ግን በምን መጠን ሰዎችን ማራቅም አለብ ሆይ? በምን መጠን የሆነ ጊዜ ሰዎችን ከህይወት አንድ ኔ ከስትመራለና ሰው ያስፈልገኝ የሚል ሰው ነበር እና ሚስትየው ከስንት ዓመት በኋላ አልፈልግም አለች። ጓደኞቹን የገቡበት ገብተው ገና መፈለግ ነው የጀመር። ትላንትና ያልገነባኸውን ነገር ዛሬ ኬታ ታመጠዋል። እሶ ሶሻል ላይፍ ላይም ስማርት መሆን፣ ሜሬጅ ላይም ስማርት መሆን። የእሷ እናት አባቶች ይጠቅመዋል ወደ አንተ ቢመጡ፣ የሚመጡበት መንገድ ግን በጣም ከብለን መሰለን። በጣም የቆረቡት ትልቅ እናቶች የልጆቻቸውን ትዳር አፋተው አውቃል። ትልቅ የምትላቸው ሰዎች ለስሙ ቆራቢ ናቸው፣ ለስሙ ጨዋ ናቸው፣ ከቤተክርስቲያን አይወጡም ከቤተክርስቲያን አይገቡ የሚገራርሙ ግን የልጆቻቸውን ትዳር በትነው ያውቃል። እንዴት ምን አውቃለው መሰለን ቤት ውስጥ እናት አብራ ትኖራለች። ሽንት ቤት ተጸዳርታ ውሃ ትጨምርበት ውሃ አትጨምርበትም እናት ትንሽ አንዳንድ ነገሮች ላይ ያስቸግራሉ ብላ ስትናገር ባልዮ አያምንም። እንዴት እናት ስለማትወጃት ነው ስለማትፈልጊያት ነው ይለን። እናትዮ የምታደርገውን አያየን እሷ ስለማትወዳት ነው ብሎ ያስባል። ሚስትም የሷ አባትም ያደረገውን አታዩ እሱ ስለማይወዳቸው ነው ብቻ ብላ ታስባለች። ኢንዳይሬክትም ዳይሬክትም ቤተሰቦች አንተ ፍለፊት ሌላ ናቸው፣ ሚስት ፍለፊት ሌላ ናቸው። የተባረኩና ጥሩ ከሆኑ ለልባቸው ለክርስቶስ ሲሉ ልባቸውን ንጹ አድርገው ያቺ ሴት እኮ ያንተ ሚስት ናት። ሶ እና እሱ እንደ ልጃቸው መቀበል ክርስቶስን መቀበል እሱ መቀበልም የሚታወቀች የሚስኪን ሴት ስትቀበል፣ ምክንያቱም የእነሱ ልጅም ሌላ ቤት ቁጭ ብላለቻ፣ ሚስት ሆና ሌላ ቤት እየተረገጠች ነው። እነሱ የሰው ልጅ እዚህ ሲረቅ የእነሱ ልጅ ደግሞ እዛ እየተረገጠች ነው፣ እናት ሆና ትልቅ ሆና ልጇ ያገባን ልጇን እንግዲህ እናት ነች፣ ምንም ልታደርጉ አትችልም። የሰው ሚስት ነው የሚሆነው፣ የሰው ባል ነው የሚሆነው። ያቺን ሚስት እንደ ልጇ ማክበር አለባት፣ ልጅቷም ደግሞ እንደ እናቷ ማክበር አለባት። ነገር ግን ምንድነው አለ በገንዘብ በኩል በቃ ለብራችን የመጣችው የሚገርም መኪና ነው የምትነዳው፣ የሚገርም ቤት ነው ብትኖሮ፣ በቃ እንዲሆነ እንዲሆኑ ቅናስ መንፈስ ይመጣል። ከዛ የተነሳ እህት የወንድሟን ሚስት ረብሻ ታቃለች፣ አፋታ ታቃለች፣ እህት ትዳር ገንብታ ታቃለች። ስለዚህ በጣም ትልቅ የሚሉ ጨዋ የሚባሉ ሰዎች በተቻለ መጠን በተለይ በወንድ በኩል ቢጠነቀቁ። ያቺን ሴት ወዶ ካገባ በቃ እሱ ላይፍ እኮ በተለይ ደግሞ ከወለደች በኋላ በቃ ከወለደች በኋላ ዘር ተክታለች ያቺን ሴት ማክበር ነውና፣ አፋቶ ያውቃሉ። ዞሮ ዞሮ እናትህም ወደ ቤተ ስትመጣ በመጠን እንዲ ምነው እንደ ሰው አተክ ነው ከዚህ ሀገር እንዲሆነው እሷ እኮ ወንዶ አስቸጋሪ ናት፣ ፊት አትስጣት ምናምን ካለች እመነኝ፣ ኢንዳይሬክት የሆነች ነገር አንተ ውስጥ እየዘራች ነው ክፉ መንፈስ ከዛ ሳታቀው ቀስ ብለ ሚስት መጫን የልብ ልብ ይሰማሃል። ስለዚህ ሰው ስታስገባ ጓደኛም እናት ምን ያሁን እንግዲህ ሚዲያ ላይ ብዙ ሚሊዮን ሰው ያቀኛል አይደለ? ብዙ ጓደኛ በጣም ብዙ ሰዎች አጠገብ ያሉ በአንድ ስልክ ብዙ ሰው መጥራት እችላለሁ። ጥሪም ብዙ ነው፣ ግን በመጠን መጽሐፍ ቅዱስ በመጠን ኑሩ ይላል። በመጠን ሰው ሰው ጓደኛ ያስፈልጋሉ፣ ያው ግን በመጠን ቤትን እስካልረበሸ ድረስ ልክ ነው። ቤትን እስከሚረብሽ ድረስ ግን ከሆነ እሱ ችግር ነው። ለምሳሌ ዛሬ የአመቱ ገብርኤል ነው ብታረግም፣ እግዚአብሔር አይቀይም ባታረግም ደግሞ እንትን አይደለም። እነሱ ሁለቱ የክርስቶስ አንድ ስጋ ናቸው። መዳኛ መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስን ትዳኝበታል። ገላ አትከላከሉ። አንድ ሴት ጾም ነው እንዳትነካኝ ካለች ክርስቶስን አከበረች። የዛ ቀን ባለቤቷን እንዳትነካኝ ማለት ክርስቶስን ማክበር ነው አይደለም። የዛን ሰው ስሜትን ማክበር ክርስቶስን ማክበር ነው። መጽሐፍ ቅዱስ ገላ አትከላከሉ ይላል። አንተም ባለቤትን እንዳትነኪኝ። አንተ በፈለክ ቀን የምትነካው ገላ የለም። በፈለክ ቀን አትንኪኝ የምትለው ገላይ ያንተ ገላ፣ የሚስት ገላ የሚስት ገላ፣ ያንተ ገላ። ሰው ገላዋን ከከለከለችኝ የእግዚአብሔርን ህግ እየተቃወመች ነው። የብዙ ሰው ትዳር የተበጠበጠው በዚህ ሰበብ ነው። በነገራችን ላይ ስሜት ደግሞ አይምሮን የመቆጣጠር አቅም አለ። ሁለት አይነት ፍላጎት አለ። አንዳንዴ ሜንታሊ ሴክሹዋል ነገር ትፈልግና ኢሞሽናሊ ፊዚካሊ ብልቶች ሰው ሴክስ ላይፈልጉ ይችላል። ግነት ላይፈልጉ ይችላል። አንዳንዴ ደግሞ ሰውነት ፈልጎ ደግሞ አይምሮክ ላይ ፈልግ ይችላል። አንዳንዴ ሁለቱም ደግሞ ሬዲ ሆኖ ልትፈልግ ይሄ ሁለቱ። ሰውነት ፈልጎ ያንን ነገር አለማግኘት ነርቨስ ያደረግል፣ ስሜትን የቀይሯል፣ እንድትናደድ እንድትቆጣ ያደርግል። ያንን ስሜት የፈጠረው ማን? የእሷ እሷ ደግሞ ጤና ከሌላት ካመማት ጥሩ አይነት ስሜት ላይ ከሌለች ድካም ካለባት መረዳት መብት አይደለም ግዴታ፣ ባለቤትህ አንተ ቀኑ ሙሉ ሰርተ ማታ ገባ ብለህ ሪላክስ እንደምታደርገው አይደለም። ሴት ልጅ እንደ ሴት የምታሳዝን ፍቱሬ፣ ሌሊትም ነው የምትሰራው፣ ቀንም ነው የምትሰራው። እንዴት ቴንክዩ። በጣም ወንድ ልጅ ቀኑ ሙሉ ስራ ገብተ ማታ በቃ ሶፋ ላይ ቁጭ ብለህ ወይ መዝሙር ወይ ፖለቲካ ወይ ነገር ልታይ ነው። ሴት ድሞ ወደ ቤቷ ስትገባ ውጪ ከነበረው በላይ ለሌላ ድካም ነው የምትገባው። እዚ ጋ ልጅ አለ፣ እዚ ጋ ሰራተኛ፣ እዚ ጋ ነገር ማጽዳት፣ እራት ማቅረብ ምናምን፣ ማለት ምናምን ማለት። እሱን ጨርሰ አንተ ተኝተ እስከ አምስት ሰዓት ሚስት አልተኛችም። እኔ ደግሞ ይገርመኛል የቤተክርስቲያን ሰው ከሆኖ እስከ አምስት ሰዓት ሚስቴ ለምን አልተኛችም ብሎ ገብቶ አያግዝም። ክርስቲያኖች ከሆናችሁ ወደ ጓዳ ገባ ብለ ሚስትን ደግሞ ሰፖርት አድርግ። እሱ ነው ክርስትና። ባለቤት ትርፉ እሷ ነው። አንተን ያገባችሁ እሱ እግዚአብሔር ያውቃል ብላ ነው። መንፈሳዊ ሰው ማግባት አንድ ሴት ትርፋ ያቃል ብላ ነው በቃ፣ የተሻለ ትሪት ያደርግኛል፣ አልወድቅም፣ አይፈታኝም ብላ ነው። አንድ ወንድም አትፈታኝም፣ የተሻለ ታውቃለች፣ የተሻለ ታግዘኛለች ብሎ ሰው የተሻለ ካላገዘች መንፈሳዊ ነታ ታዲያ ብሎ ጋር እስከ አምስት ሰዓት ትሰራለች። አምስት ሰዓት ደግሞ ታጥባ ለግንኙነቱ ደግሞ አንተ ጋር ትመጣለች። ውስጧ ላይፈልግም ይችላል ሊፈልግም ይችላል ደስ እንዲለው ብቻ ብላ ደስ እንዳላት ሴት ተኝታ፣ ሌሊት ደግሞ አስራ አንድ ሰዓት ትነሳለች። እንግዲህ አስበው፣ ስንት ሰዓት ነው የምትተኘው? አራት ሰዓት ወይ አምስት ሰዓት። እመነኝ፣ ባለቤቷ ቶሎ ደርሶላት ይህችን ሴት ካላሳረፋት ከሆነ ዓመት በኋላ የባህሪ ለውጥ ይመጣል እሷ ላይ ብዙ ሚሊዮን ሰው ቤት ያለው እንደዚህ አይነት በቃ ልጅቷ ከአቅሟ በላይ ሲሆን በቂ እንቅልፍ አለመተኛቷ በጣም ኢቨን፣ እንኳን አንዳንድ ሴቶች አይተኙም ለሊት። ለምንድን ነው የማተኘው? ሚስት ወድ አደለም ባይዘ፣ አንዳንድ ሰው ስለማተኝ ነው፣ የጤና ችግር ነው፣ ሳይኮሎጂካል ፕሮብሌም ነው። ሚስት ለሊት ለሊት ማተኛ ከሆነ ትታመማለች። ከዚህ ከራስ ጸጉሯ እስከ ግር ጥፍሯ ቼክ ልታስደርጋት ይገ ልታስተኛት ይገባል፣ ትሪት ልታረጋት ይገባል። ደስታዋን ልታመጣ፣ የደስታ ሆርሞን ያ ነገር ሊመጣ አለበለዚያ ካልተኛች ከሆነ ዓመት በኋላ እመነኝ፣ ባለቤት ባህሪዋ ሌላ ከዛን በቃ ተቀይራለች፣ ትላለች ተቀይራለች። ያ ድካሙ ጫናው ምናምን እስትረሱ ይበዛብህና፣ ለሊት አተኛም። በየትኛውን እንትን ትተኛ። ለሚስት ስሜት መጨነቅ አንድ ዋጋ አለ። ምንም ጥያቄ የለው። ያንተን ሆል ለብቻው አርገኸው መጀመሪያ ሚስትህን ደስታ ነው ብትጠብቅ፣ ከራስ ጸጉሯ እስከ ግር ጥፍሯ ጥሩ ስሜት እንዲሰማት። ጥሩ ስሜት የተሰማት ሚስት ለአንተ ጥሩ ነገር ታስ አለበለዛ፣ ችላ ችላ ችላ ችላ በተክሊልን ታግባ የሆነ ሰዓት ላይ በቃ ይንትላን አውቀው አደለም። በቃ ይንትል ካቅ በቃ መሸከም አልቻልኩም። እንደዛ አብጣ እስክትፈነዳ ግን ለምን ትጠብቃል? ቶሎ ደርሰ ትሪት ማድረግ ትችላል። ሳትወርቅ ለምን መስል ልጅ አድጋል፣ ጥሎ ሄዳል። ጎረምሳ ለምዳት ትሄዳለች። እድሜ ልክ ከአንተ ጋር የምታረጀው ሚስት ነች። የእሷን ጤና መጠበቅ፣ የእሷን ስሜት መጠበቅ፣ የእሷን አይምሮ መጠበቅ፣ ለእሷ መጨነቅ በቃ ለራስ በጣም እንደምትጨነቅ ያስታውቃል። እሷ ላይ ግፍ ከሰራ አንተ እሷ ቤት ከረገጥካት አንተ ደግሞ መስሪያ ቤት የሚረግጥ ሰው እግዚአብሔር ያስቀምጥልሃል። ብዙ ሰው ቤት ሚስቱን ይረግጣል፣ እሱ መስሪያ ቤት ይረገጣል። እሷ ቤት ባለቤቷን ትረግጣለች፣ ውጭ ደግሞ እዛ ትረገጣለች። ዳይሬክትም ኢንዳይሬክትም በቃ መጽሐፍ በሰፈርከው ይሰፈርልሃል። ቅን አድርግላት፣ ሳማት፣ እቀፋት፣ ደስ ይበላት፣ በቃስ ደስታት፣ ትሳቅ። በመጠን ግን ይሄ እስክትቀብጥ ራሷን እስክታጣ ነው። በመጠን በመጠን ማለት ይኸው፣ አንዳንዴ በመጠኑም ሲል በቃ ፊት ስጣት፣ ኖ አይደለም በመጠን ስለ ጤናማ በሆነ መንገድ ደስ ይበላት ትሳቅ፣ እስከ ጥግ ድረስ የሷ ደስታ ያንተ ደስታ። ያንተ ሰላም ያለው እሷ ውስጥ ነው። የሷ ሰላም ያለው አንተ ውስጥ ነው። የሁለታችሁ ሰላም ያለው ደግሞ ወደ ላይ። ካልሆነ ግን ሚስት በቂ ረፍት የማታረግ ከሆነ ኩሽና ገብቶ የማያገዛት ከሆነ ትሪትማ፣ ሰውነቷን ማሳጅ የማያረግ ከሆነ አሁን እኮ እንደ ትልቅ ነገር ይቆርጥራሉ እኮ ሚስትን አስቀምጦ እጅ ማሳጅ ማረግ ማለት እኮ ተራ ነገር ነው። ሰው ነፍስ እየሰጠ ነው። በነገራችን ባለቤት ያንቺ ኑሩ ብሎ ልብ እየሰጠ ነው ሰው ኩላሊቱን እየሰጠ ነው አንቺ ኑሪ ብሎ። ምንድነው መሰለ የምትወደው ጥግ እስከ ጥግ ከወደደች ህይወቷን ሰጣለች እስከ ጥግ። ፍጹም ፍቅር እሱ ነው። አለበለዚያ ግን ገና ባል ለመሆን ራሱ አልበቃህም ሚስት ለመሆንም አልበቃችም ማለት ነው። በቃ እስከ ሞት ድረስ መውደድ ከቻልክ፣ ክርስቶስ እንደዚያ ቤተክርስቲያንን ወደዳት። በዛ መጠን መውደድ ካልቻልክ ገና ራስን አብዴት ማድረግ አለብህ እሷም አብዴት ማድረግ አለባት። እና አሁን እኔ ይገርመኛል እግር ማጠብ እንደ ፍቅር ሚዲያ ላይ ይወራል እግሩን አጥበዋል። እኔ የቀዳሚ ነገር ላጥብ ይችላል፣ ክብሩ ለእኔ ነው የቲሞችን እግል ላጥብ ይችላል። ምንም ክርስቶስ በነገራችን ለጎንበስ ብሎ የደቀ መዛሙርት እግር ያጠበው ከእነሱ በታቸውን አለ። ስለ ትትና ስለ ፍቅር ፍቅር ስታቅ ጎንበስ ትላል። ነፍስን እስከ መስጠት ድረስ ነው። ቃል የገባ አንት በዛ ደረጃ ቃል ገብተ በቃ ብትሳጥ፣ ብትነጣ፣ ብትጠቁር አልለያትም ብለ አልጣመችኝም አልተጣጣምንም። በፈለግኩ ቀን ሴክስ ሳታደርግም ጸጉሯ፣ ብብቷ እሷ ስማርት ሴት ከሆነች በዚህ ደረጃ ለምን ትወርዳለች? የምትጸዳ ሴት ግን ቤትም ውጪ ይሄ ውጪ ብቻ ከሆነች አውቃ ነው። ማለቴ የውሸት ነው። ምን መ አንዳንድ ሰዎች ከዚህ በላይ ይታጠባሉ ወደ ታች እነሱና እግዚአብሔር ነው የሚያውቁት። ታጣቢ ሰው ግን ሙሉ ነው የሚታጠብ። ከዛ ውጪ ምናልባት አቋም በዚህ አስቀጥልም እሷ አትቀጥልም። እና ሰዎች ትንሽ ካንተ ቀድሞ ከወደቁ እኔም ከዛ በላይ ነገ ወድቃለሁ በል ያረጀ ምስታይ ነገም እኮ እኔ እንደዚህ ነኝ ይባል። እሱንም አታስብ ከሆነ በቃ ትንሽ እንዲሆን የተዝረከረከች በቃ ትላንትና ራሷን ጣለች፣ የተጣጣምን አደለም ትላለህ። አንተን አላወቅከውም። ተደግሶ ቁጭ ብሎላል። ያኔ እግዚአብሔር እንደ ወድሜ ሰጠኝ፣ እሷንም አበርታለኝ ለበጎ ነው ብለህ ካልክ ከጣላት ያነሳታል። ከወደቀች ምናልባት በመልክ በፕሮቶኮል ምትነሳ ላይ ትጋ በአቋም ባለባበስ እሱም እንደዛ ነው። እና አስተምራት ሴት ልጅ ወንድ የዋለ ሊደር ወንድ ልጅ የቤት መሪ ነው እና ጥሩ ነገር አስተምራት በቃ ምንድነው የምታስተምረው? ጠለቅያ ነፍስን እስከ መስጠት ድረስ ሚስትን መውደድ አስተምራል። ከዛን ያወቀችውን ስስሮ እሱን ታደረጋለች። ግን የእሱ ቢጤ የእሷ ቢጤ እንትን አስመሳይ ከሆነ እሱን ባህሪ ሳታቆትላ በሰውና በቃ እስከ እንትን ነው የውሸት ነው የምታለቅሰው የውሸት ነው። በቃ ምን አረጋለሁ ልጆቼን ይዛ ነው እንጂ የምትለ እሱን አጥቼ ምን ምንሆናለሁ አትሉ። ሁለቱ ደግሞ የተለያዩ ነገር ልጆቼን ይዤ ምንሆናለሁና እሱን አጥቼ ምንሆናለሁ ሰማይና ምድር ይላረቃል። እንደዛ